በመዲናችን አዲስ አበባ አሳዛኙ የቀን ሰራተኞች ህልፈት በርካቶችንም በአንድ አራጫ ጭምርም ነው። እንግዲህ ቀን ስራ በብዛት በአሁኑ ሰዓት በጣም በርካታ ቁጥር ያላቸው ኢትዮጵያኖች ሰርቶ እንደሚተዳደሩ ጭምርም ነው በፊት በደንብ ትምህርት ያልጨረሰው ነበረ ሰርቶ የምተዳደረው። አሁን ደግሞ የተማረው ሁላ ስራ ከማጣቱ የተነሳ አብዛኞቹ በቀን ስራ እንደሚተዳደሩ ጭምርም ነው። ቀን ስራ ለራሱ ለማግኘት በጣም ከባድና አስቸጋሪ እንደሆነ ጭምርም ነው። ቀን ስራ ማግኘት ራሱ ስራ ይድል ማግኘት በጣም ከባድ የሆነበት ሰዓትም ነው። ይህ ሁላ ካለው ከኢኮኖሚ ችግርም አንጻር እንደሆነ ጭምርም ነው። በአሁኑ ሰዓት ደግሞ በእኛ ሀገር ያልተለመደው በጣም በሚያሳዝን ሁኔታም አልተለመደምም፣ ሴፍቲ የመባል ነገር በብዛት አልተለመደም። ሰው ለምልክት አካላቶች በተለይ በጥራት ዙሪያ የምሰሩት የክትትል ባለሙያዎች ምን ይሉኛል በማለት እንጂ አብዛኞቹ ለሰራተኞች ሴፍቲም እንደማይጨነቁ ጭምርም ለሴፍቲ የምወጣውን ገንዘብም አሰሪዎች በግንበኝነት የምሰሩትን ሰዎች ሴፍቲ እንደ ለብሱ አያደርጉም። ወጪው ከፍተኛ ነው በማለትም አብዛኛው ገቢውን እንጂ ወጪውን አያይም። በተለይ ጥቅሙን በደንብ በጣም በሚያሳዝን ሁኔታ እንግዲህ አሳዛኝ ነው። ኢንሹራንስ ምን ያህል ነው የሚለው ነገር በጣም ፈታኝ ነው። እንግዲህ ዛሬ የቀን ሰራተኞች ህልፈት በተከታታይ እየተሰሙ ያሉት በጣም ልብ የምነኩት ናቸው። ቀን ስራ በጣም ከባድ፣ የፊት ወዛቶ ሰውነት በጣም በሚያሳዝን ሁኔታ ደቆ ተሟጦ፣ በጣም በሚያሳዝን ሁኔታ አቅማቸው እስኪያልቅ ድረስ ነው የምሰሩት፣ ግን የምከፈላቸው ደግሞ በጣም ጥቂት ናት፣ ከእጅ ወደ አፍ። ግን በጣም የሚያሳዝነው ይህ ይሁላ የተመጣጠነ ክፍያ እንዳልሆነ ጭምርም ነው። እስኪ ዛሬ የምናየውናል ምንድን ነው የተፈጠረው? በአያት ሪል ስቴት ግንባታ ላይ እየደረስ ያለው ተደጋጋሚ አደጋ እጅግ አሳሳቢ ነው። የብዙ ንጽዋን ሰራተኞች ህይወት እየጠፋ ነው። ዛሬ ደግሞ ረፋድ ላይ በሲኤምሲ ሚካኤል አካባቢ በሚገኘው አያት ሪል ስቴት ግንባታ ላይ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው አልፈዋል። አደጋው የደረሰው በልስ ስራ ላይ ሳሉ የቆሙበት ሊፍት ወይም ዊንች ካቦ በመበጠሱ ነው። ከወደቁት ውስጥ አንዱ በቅጽበት ስሞት፣ ሌላኛው በከባድ ጉዳት ወደ ሆስፒታል ተወስዶ ነበር። ከህንፃው ስር ይጓዝ የነበረ አንድ ሰራተኛ በወደቀው ዊንች ተመቶ ወዲያው ህይወቱ አልፏል። ተደጋጋሚ አደጋ፣ ትናንትና ሁለት ሰራተኞች ህይወታቸው እንዲሁ ሁለት ደግሞ ከባድ ጉዳት ደርሶባቸዋል ከትናንትና በስቲያ ሐሙስ ሰኔ 12 ቀን 17 ዓ ምት ሁለት ሰራተኞች ህይወታቸው አልፏል ሶስት ከባድ ጉዳት ደርሶባቸዋል የሰራተኞች ስጋት በግንባታው ላይ የተሰማሩ ሰራተኞች እንደምሉት በየሳምንቱ አንድ ወይም ሁለት ሰራተኞች ተመሳሳይ አደጋ ይደርስባቸዋል ከትናንትና በስቲያ ሐሙስ ሰኔ 12 ቀን 17 ዓ ምት ሁለት ሰራተኞች ህይወታቸው አልፏል። ሶስት ደግሞ ከባድ ጉዳት ደርሶባቸዋል በግንባታው ላይ የተሰማሩ ሰራተኞች እንደምሉት በየሳምንቱ አንድ ወይም ሁለት ሰራተኞች ተመሳሳይ አደጋ ይደርስባቸዋል የሪል እስቴቱ ሰራተኞችን ደህንነት እንዲያረጋግጥ ጥሪ አቅርበዋል። ይህ አሳዛኝ ክስተት በግንባታ ቦታዎች የሰራተኞች ደህንነት ምን ያህል ችላ እንደተባለ ያሳያል። ተገቢው ጥንቃቄ አሁንም ካልተደረገ ይህን የመሰለ የህይወት መጥፋት ይቀጥላል። እንዳልኳችሁ ነው። በጣም አሳዛኝ ልብ ሰባሪ ነው። ዲዎች ምስኪኖች ችላ ለምን እንደተባሉ በርካቶቹ ሀሳባቸውን እየገለጹ ናቸው። በጣም ጥንቃቄ ሊደረግ የሚገባ ጉዳይ ነው። አሁንም ምስኪን አሁንም ይህን ሁላ ሪስክ እንዳለ እያወቀ ይሰራል። ምክንያቱም የምበላውን አያገኝማ። በጣም የሚያሳዝነው ነው አሁንም ባላብቶች ባካችሁን ዋናው የሪል ስቴቱ አስገንቢዎችም በግንባታ ስራ ላይ የተሰማሩት አካላቶችም በደንብ ጥንቃቄ እንዲያደርጉ፣ ገቢያቸውን ብቻ ማየት የለባቸው፣ ወጪውንም ማየት አለባቸው። ምክንያቱም ምስኪን ከሌለ እንደዚ አይነት ሰራተኛ ባለቀ ቁጥር እነሱ ነገ የምሰራላቸው ሰው የለም። ስለዚህ ኢትዮጵያ ውስጥ ደግሞ በጣም የሚያሳዝነው የድሃን ጉልበት ለመግዛት በጣም ቀላል ነው። ባደጉት ዓለም ክፍል ድሆች በሰሩት ልክ ስለሚከፈላቸው በጣም ይቀይራሉ። እዚህ ሀገር ሰው መነሻ ሲያገኝ በሚሊዮን በቢሊዮኖች ያትማል። ግን ድሃ በጣም በሚያሳዝን ሁኔታ ስር እያገለገለ ያለው የድሃ ጉልበት ነው። የድሃ ጉልበትን እንደማገደው እየተጠቀሙ በጣም በሚያሳዝን ሁኔታ ለድሃ የሚከፈለውም በጣም ጥቂት። በዛ ላይ ደግሞ ምኮ ሴፍቲ እንኳን የላቸውም። በጣም የሚያሳዝነው ይኸው የግንባታ ሴፍቲ ቃ እንኳን ሳይኖራቸው ነው እየወደቁ እየሞቱ ያሉት። በተመሳሳይ እንግዲህ በዚሁ ሪል ስቴት ብቻ ሳይሆኑ የተለያዩ ስፍራ ግንባታ ስፍራዎችም በርካታ ቁጥር ያላቸው ሰዎች እየሞቱ ናቸው። ኢንሹራንስ ውስጥ ምን ያህል ነው? በጣም የሚያሳዝነው። በውጭው ዓለም አንድ ሰው ግንባታ ላይ ድርጅቱ ምን ያህል ካሳ ነው የሚከፍለው እነዚህ ሰዎች የሞቱት ወይ ቤተሰቦች አላቸው ወይም ለቤተሰቦች ወላጆቻቸውን የሚጦሩ ይሆናል ወይም ልጆች ያሏቸው ልኖሩ ይችላል ወይም ባለትዳር ሊሆኑ ይችላሉ። ስለዚህ እነዚህ ሰዎች ምንድን ነው ዋስትናቸው? በጣም የሚያሳዝነው ይህ ልታሰብ ይገባል። ምክንያቱም የድሃን አጥንት ብቻ መከስከስ አይደለም ለድሃን ማሰብ እንደሚያስፈልግ ጀምረም ነው አንዱ በቢሊዮን ላይ ቢሊዮን ምንጣፍ ማድረግ ሳይሆን ለድሆች ደግሞ የሚከፈላቸውን በተገቢ ማለት ነው ቢያንስ ቢያንስ እንዳው ደሞዝ ራሱ ብቻ ሳይሆን በጣም የሚያሳዝነው ሴፍቲያቸው ደሞዝ እንኳን በደንብ አይከፍሉ እንኳን ሴፍቲያቸው እንድጠበቅም ነው የእለት እንጀራ ለማግኘትም ነው። ያ ሁላ ድካምና ልፋት ወዛቸው እስኪጠፋ መልካቸው እስኪጠፋ በጣም በሚያሳዝን ሁኔታ ሰውነታቸው ደቆ የምሰሩት አብዛኞቹ እንግዲህ አይታችሁ ከሆነ ቀን ሰራተኞች እጅግ ልብ ይነካል። ያለባበሳቸው፣ የኑሯቸው ሁኔታ በጣም ከባድ ነው። ይህ ሁላ ለፍቶ እንኳን አያልፍላቸውም፣ ከእጅ ወደ አፍ እንኳን በደንብ አይበቃቸውም። ስለዚህ ይህ ተገቢ አይደለም። አጠቃላይ የግንባታ መሳሪያዎችን ተከታታይ እንግዲህ እየተሰሙ ያሉት ይህ ሁላ ጉድ እስኪፈጠር እንዴት ዝም እንደተባለ በማለት በርካቶቹም ሀሳባቸውን የገለጹ ናቸው። ስለዚህ ምስኪኖች ሲከለሉ በማን ነው የምሰራው? ግንባታም ነው በርካቶቹ ሀሳባቸውን እየገለጹ ያሉት በጣም አሳዛኝ ነው። ቀን ስራ በጣም በጣም ከባድና አስቸጋሪ ከሚባሉ ስራዎች መካከል በተለይ ግንበኝነት ላይ የምሰሩት በጣም ከባድ፣ ድንጋይ መሸከም አለ፣ ድንጋይ መፍለጥ አለ። በዛ ላይ ደግሞ ልስኑ ራሱ መከራ ነው። የግንባታ መሳሪያ ሲሚንቶ ማቡካት አለ። በጣም በሚያሳዝን ሁኔታ ብዙ ነገር መከራ አለ። እዛ ላይ ያለው ስራ በጣም መከራ ነው። ያው የሚያውቀው በደንብ ያውቃል ማለት ነው፣ የግንበኝነት ሙያ በዛ ላይ ደግሞ በጣም አስቸጋሪና፣ ራሳቸውን ለወደፊቱ ደግሞ ታማሚ የመሆን እድላቸውን በጣም ሰፊ ነው። በጣም አስቸጋሪ ነው። ብቻ እንደዚህ አይነት ስራ እየሰሩ ላሉት ሰዎች ማሰብ፣ ሴፍቲያቸውን መጠበቅ ያስፈልጋል። ቤተሰቦቻቸው ለቤተሰቦቻቸው ያስፈልጋሉ። ምን ያህል ቤተሰቦቻቸው እንደሚጎዱ እንኳን አርቆ ማሰብ ያስፈልጋል። ሁሌ ገቢውን ብቻ ማየት የለበትም። ኢትዮጵያ ውስጥ የተለመደው በጣም የሚያሳዝነው ሁሌ ገቢ ብቻ ነው እንጂ ሰው የሚያየው ወጪውን ለህዝብ ይጠቅማል የምለውን ነገር አያይም። ዞሮ ዞሮ እየተጎዳ ያለውም ዞሮ የሆነ ሰዓት ላይ ጉዳቱ ወደሱ ነው መጣው። ማንም ጋ አይመጣም። ስለዚህ የተሻለ ኢትዮጵያን የተሻለ ትውልድ በጣም በሚያሳዝን ሁኔታ እንግዲህ መጥፎ ነገር ሰርቶ ሳይሆን መልካም ነገሮችን ነው በተለይ በግንባታ ዙሪያ በከፍተኛ ሁኔታ ሁንም ልደመጥ የሚገባው ሴፍቲ ያስፈልጋል። እነዚህ ሰራተኞች ሴፍቲ ያስፈልጋቸዋል። ሴፍቲ ከለላ አሁንም በጣም የሚያሳዝኑ መሞት እንደሚቀጥል ጀመርም ነው። ሰራተኞች ራሳቸውን አደጋ ላይ ጥሎ ነው እንግዲህ እነዚህ ዲፎች ሞቶ ምስኪኖች ሞቶ የሚገኘው ነገር ምንድነው ነው። እንግዲህ ኢንሹራንስ ወይ ካሳ ቢኖር እኮ ለዚህም በደንብ ካሳ ቢቀጥ እኮ ወይ ይለምድ ይሆናል በማለትም ነው በርካቶች እየገለጹ ያሉት ምክንያቱም ዲሀዊ እያለቀ እንደዚህ ተከታታይ እስኪያልቅ ድረስ እንዴት ችላ እንደተባለ በተከታታይ እንግዲህ ከሐሙስ ጀምሮ እንደዚህ እየተሰሙ ያሉት የሞት ዜኖች እንደሆነ ከሆነ ጭምርም ነው ወድቁ እንደነበሩ ጭምርም ወድቁ እንደሞቱ ጭምርም። አጠቃላይ እንግዲህ ቀደም እንደሰማችሁት ማለትም ነው። አሁን ደግሞ ዛሬ እንግዲህ የተሰማው እጅግ አሳዛኝና ልብ የምነካ በርካቶችን እንባ ያራጨ ክስተት ነው። በርካታ ኢትዮጵያኖች የሚያዘኑበት መንገደኛ መቶ ያዘነበት ክፉኛ ልቡ የተሰበረበትም ክስተትም ነው እየተፈጠረው። ስለዚህ ለሰው ልጅ ማሰብ ያስፈልጋል። ትልቅ ሪስፔክሽን ቦታ መስጠት ያስፈልጋል። የሰው ልጅ ነፍስ ነች። እቺ ዓለም ጠፊ ነች። የአውላ ገንዘብ ደርድሮም እኮ ሰማይ ቤተ ዶኩ ወይ ገነት አይገባም። የአውላ ገንዘብም ገነት አያስገባም። ለዲዎች አውጡና በትኑት። በጣም እንግዲህ ገንዘባችሁን ሙሉ በሙሉ አጥፉት አይደለም፣ ዲሆችን እዛው ተቀጥሮ የሚሰሩት ሰርቶ የሚቀየረውን በማገዝ በማሰብም ነው። ለዚህም ነው እኛ አገር አንዱ ተተኮሰ ተተኮሰ ነው፣ በቃ ድሀው ድሀው ሆኖ ነው የሚቀረው፣ ወደታች ነው የሚያደርገው። ለዚህም ደግሞ መተሳሰብ ያስፈልጋል። ለዲሆች እኮ በደንብ ይከፈል፣ ጥንካሬው የግንባታው ጥራቱ በዚህ ሁኔታም ግንባታ ጥራትም እንደሚያስፈልግ ጭምርም ነው። አንዳንዴ ደግሞ ደረጃውን ያልጠበቁት እቃዎች እየገቡም የምደራመስበት ሁኔታም ከዚህ በፊትም ሲፈጠር ነበር። የተለያዩ ነገሮች ተነስተዋል። እንግዲህ አጠቃላይ በዛ ዙሪያ የወጡት መረጃዎችን በማስመልከት ጥንቃቄ ሊደረግ እንደሚገባ ጭምርም ግንባታም ይሁን ለግንባታ አጠቃላይ የግንባታ ሴፍቲም እንደሚያስፈልግ ጭምርም ነው። ለግንባታ መሳሪያዎችም የሚወጡት ወጪዎችን በማስመልከትም ጥራት ሊኖረው እንደሚገባ ጭምርም ነው በርካቶችም የገለጹ ያሉት ጃውን የጠበቀ ነገር በተለይ ደግሞ ለሰራተኞች ያለው ሴፍቲ ጥንቃቄ ሊደረግ እንደሚገባ ጀምረም ነው። በርካቶቹ ሀሳባቸውን እየገለጹ ያሉት አጠቃላይ እንግዲህ በሪል ስቴት ብቻ ሳይሆን አጠቃላይ እንደ ሀገር ማለት ነው። ለሚገነቡት ነገር በታማኝነት በፊቲ ሁሉም ነገር ምክንያቱም ነገ ትውልዱ የተሻለ ሀገር ካልተረከበ መከራ ነው፣ ስቃይ ነው የሚበዛው። ስለዚህ የተሻለን ሀገር ለማስረከብ ለዚህም ነው ሰው ወደ ውጭ የሚሰደደው። ስደተኛ ፊቲያዊ ክፍያ አለ። ለሰሩት ሁሉ ፊቲ ነው የሚያገኙት። በትክክል ተገቢ ክፍያ ያገኛሉ። በዛ ላይ ደግሞ ኢንሹራንስ አላቸው። አይደለም ወድቆ ሞቶ ቀርቶ ትንሽ ይህ ህመም እንኳን ብሰማቸው የሚያሳክሙም ድርጅቱ እንደሆነ ጀመረም ነው። እንግዲህ እዚህ ጋር ቀን ሰራተኞች የሚጎዱበት፣ የሚሰቃዩበት፣ የሚሞቱበት ምክንያት የለም። ያለነሱ አዲስ አበባ የሚሆን የትኛውም ህንጻ ባዶ እንደሆነች ጀምረም ነው። አጠቃላይ የቀን ሰራተኞች ህልፈትን በማስመልከት የምስኪኖች ህልፈት ለምን ለምስኪኖች ትኩረት አይሰጥም በማለትም ነው በርካቶቹም እየገለጹ ያሉት። አጠቃላይ እንግዲህ ዛሬ በመዲናችን አዲስ አበባ ተከታታይ ቀናትም የተሰሙት እጅግ አሳዛኝ ናቸው። ይህ መረጃ መውጣቱን ተከትሎም ነው ተከታታይ የወጡ ያሉት። ሰራተኞቹም ለራሳቸው ሰጋን እያሉ ነው። አሁንም ስጋት ራሱ ቢኖር ሞት ቢሆንም ሰራተኛው ከመስራት ወደ ኋላ ምን በልቶ ይኑር ነው ዋነኛው ጥያቄ ማለት ነው። ደግሞ ማን ነው ለነሱ ድምጽ የሚሆንላቸው ማለት ነው። በርካቶቹም ባዘነና ይም ባየገለጹ ያሉት የዛሬው ህልፈት ደግሞ በጣም አሳዛኝ ላይ ያለው ብቻ ሳይሆን ስር ተመቶ የሞተውም እጅግ ልብና መሰብር ጭምርም ነው። እንግዲህ የድሃ ልጅ ምስኪን በጣም በሚያሳዝን ሁኔታ ህልፈታቸውን በማስመልከት ራሳቸውን ለመቀየር ከእጅ ወደ አፍ ለመብላት በጣም በሚያሳዝን ሁኔታ የዕለት እንጀራቸውን ለማግኘት ይውላ ውጥራ ውረድ ደክሞ ያሉት ህይወታቸው ማለፉ በርካቶችን እንዳሳዘነ ጨምረም ነው። ያን በጣም አሳዛኝ መረጃዎችን በማስመልከት ድርጅቱ አሁን ይህን አውቆ ሴፍቲ እንድጠብቅላቸውም ነው አሁን በርካቶቹ መልእክታቸውን እያስተላለፉ ያሉት። ያለዚያ በጣም አስቸጋሪ ሁኔታ እንደሆነ ጨምረም ነው በርካቶቹ ሰራተኞች አሁንም አደጋ ላይ ራሳቸውን ጥሎ እየሄዱ እንደሆነ ጨምረም። ለዚህም ነው ስለ ሴፍቲ መሳሪያ አጠቃላይ ሁሉን ነገር ሴፍቲ ግዴታ እንደሆነ ጨምረም ነው። አጠቃላይ ፈረንጆች ሴፍቲ ዘፈርስት ነው የሚሉት ብዙ ጊዜ እንግዲህ፣ እኛ ሀገር ብዙም አልተለመደም። አጠቃላይ ሴፍቲ ቅድሚያ መሰጠት የሚገባ ጉዳይ እንደሆነ ጭምርም ነው። ያን በማስመልከትም ነው ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ከሜዲያችን እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ይዘናዊ መረጃ ያገኙ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።